ናኦል ሊዱን ለዓረብ ሊሸጣት እየተዘጋጀ ነው። ሸጣት በጣም ይገርማል። እስከ ዛሬ ሞተች ዳነች እንዲህ ነች እያለ ፍቅርንም ሆነ እንዲሁም ደግሞ ቤዛን ሁሉንም ሲያማታቸው እንደነበረ የታወቀ ነበር። ነገር ግን ዛሬ ሊዱ በሕይወት እንዳለች እና ነገር ግን ለዓረብ እንደምትሸጥ ነገራት ። እሷ ደግሞ እኔ ምንም አልፈልግም እባክህ ልሄድ፣ ይሄን ነው እንደስራ ያልከው ብላ ብትለውም እንኳ በፍጹም አንቺ እኮ ከዚህ በኋላ ለቤተሰቦችሽ ሙተሻል ብሎ ሲላት ደነገጠች። ምን ማለት ነው? ነገርኩሽ በቃ፣ አንቺ ከዚህ በኋላ ለዴቭም ሆነ ለእናላባትሽ ሙተሻል ታውቂያለሽ። ግን ከመሞትሽ በፊት ልንገርሽ፣ ወንድምሽ በጣም ነው የሚወድሽ ብሎ አቃጠላት። እሷ ደግሞ እንደው ምን አይነቱ አረመኔ እና ጨካኝ ልጅ ነት ግን ይሄን ነበር አይደል ስራ ያልከው ምን ብላ ስትለው፣ አዋና በጣም አሪፍ ስራ እኮ ነው። እስኪ ንገሪኝ፣ በአንድ ምሽት መኪና ቤት የማግኘትን ብር አስበሹ፣ ታውቂያለሽ። ቤዛ ቤዛ ተስፋ ቆርጣለች። ከዚህ በኋላ ዛሬ ሊዱን ከገደላት ቀጣይ ደግሞ ፍቅርንና አደይን እንዲሁም ደግሞ ሊሊን ስለዚህ በቃኔ፣ ከዚህ ቤት መሄድ አለብኝ እያለች ስታስብ፣ ፍቅር እንዳጋጣሚ መጣች። ትሰሚኛለሽ? ማንን ማን ማንን ነው የገደለው እስኪ ነገሪኝ። አንቺም እጅሽ ያለበት አይደል? ናኦል ነው አይደል እንደዚህ ያደረገው ብላ ስትላት፣ አረ በፍጹም እና ማን ነው እንደዚህ ያደረገው? እና ታዲያ ማን ነው እንደዚህ ያደረገው? እስኪ ነገሪኝ። አይ ምናልባት አንቺ እጅሽ ይኖርበት ይሆናል እንጂ በፍጹም ናኦል እንደዚህ አያደርግም ብላ ቤዛም ግራ እንድትጋባ ያደረገቻት ፍቅርን ባርኮቴ፣ በጣም ደነገጠ። ምን እየቀለዳችሁ መሆን አለበት፣ እንዴት ነው ሊዱ የምትጠፋው ከእናንተ ጋር አልነበረች እንዴ ብሎ በጣም ደነገጠ። ነበረች ግን በቃ አሁን የለችም እና ጫካ ውስጥ ሞታ የተገኘችው እሷ ናት እየተባለ ነው ብለው ሲነግረው ኤላ በጣም ደነገጠ። በፍፁም! አሁን ሆስፒታል መሄድ አለብን። አሁን ሆስፒታል መሄድ አለብን። እንዴ፣ ለምንድን? ምክንያቱም ሆስፒታል ሄደን ሁሉንም ነገር ማረጋገጥ እፈልጋለሁኝ። ምናልባት ሊዱ ላትሆን ትችላለች ብሎ ባርኮቴና ኤላ ወደ ሆስፒታል ሄዱ። ሆስፒታል ሲያረጋግጡ እንግዲህ አልሞተችም ሊዲያ። ከዛ ሁሉም በደስታ አበዱ፣ ኤላ ሳይቀር። ታውቃለህ ከጸጸት ነው ያዳንከኝ እና በጣም ደስ ብሎኛል። ሊዱ ካልሞተች በቃ ትገኛለች፣ ብሎ ሲለው ታውቃለች፣ ግን እንኳን አንተም የመጣህለት ባርኮ አለው። ማለት ማለቴ ዴቭ ለብቻው ተጨናንቁና ተጠቦ ነበረ፣ እና አንተ ስለመጣህ ደስ ብሎኛል። እንዴ አሁን ራሱ እኮ በጣም አስፈላጊ ስራ ነበረኝ፣ ነገር ግን የሊዱ ጉዳይ ሆኖብኝ ነው። ደግሞም ዴቭን ብቻውን አልተውኩትም አንተን የመሰለ ወንድም ሰጥቸው ነው አይደል እንደ ሄድኩት ብሎ ሲለው አመሰግናለሁ በእርግጥ ልክ ነህ ግን ደግሞ ማን እንዳንተ ብሎ ባርኮቴን ነገረው ችግር የለውም በሌላ በኩል ቤዛ ቤዛ ባርኮቴ ምንም እንዳይጠይቃት ውሸቶቹን እየደረደረች ትገኛለች ፍቅር እስኪ ነገሪ ማን ነው እጁ ያለበት ብላ እያፋጠጠቻት እያለ እንደ አጋጣሚ ባርኮቴ መጣ ከዛም በኋላ ባርኮቴ እኔም ብልሽ ምን እየሰራሽ ነው? ነገርኩ እኮ ይችን ይችን ልጅ እያወጠጣሁኝ ነው። ምክንያቱም ኤሊዲያ መጥፋት ላይ ናኦልና እሷ አለችበት። እንዴ ቆይ ምን እያልሽ ነው? ይልቁንስ አንቺ እንዳለሽበት ንገሪኝ እንጂ አንቺ ሴትዮ ግን በሰላም ነው? ምን ሆነሻል? ከኔ ችግርሽ ምንድን ነው እያለች መናገር ስጀምር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ፣ ነባሩ ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደ ቀጠለ ይገኛል። ቤተሰቦቼ ቪዲዮዬን እስከ መጨረሻው ስለምትከታተሉልኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁም ደግሞ አይለየኝ ውዶቼ። ቪዲዮዬን እስከ መጨረሻ ተከታተሉልኝ። አደዬ እንግዲህ ፍቅር አስፈራራቻት። ትሰምኛለሽ? ዛሬ ራሱ ጧት ስትጠቃቀፉ ዝም ያልኩሽ አዘን ላይ ሆነሽ ነው እንጂ ሌላ ለምንም አይደል። እንዴ ምን ማለት ነው? ፍቅር ብላ ስትላት፣ ከዚህ በኋላ እድብ ላይ እና እንዲሁም ደግሞ እባርኮቴ ላይ እንድትንጠለጠል አልፈልግም። አሁንማ ሰራተኛ መሆንሽን ዘንግተሽ እኮ በቃ ቆይ ምን ለማድረግ እየሞከርሽ ነው? ለማማለል እየሞከርሽ ነው እንዴ ብላ ስጠራት አይ፣ ስነግራት አይ በፍጹም እና ደግሞ አንቺ ብለሽኝ አይደለም ከባርኮት ወይም ደግሞ ከዴቭ የምለቀው የምተዋቸው፣ ስለዚህ ብዙም ባትለፊም ምን ችግር አለው ብላ ስትላት፣ ቆይ አንቺ ግን የልብ ልብ ማነው የሰጠሽ? ያቺ ሊሊ ናት አይደል ብላ ስትል ወይ ጉድ፣ በቃ አንቺ ጣትሽን መጠቆም አያቀትሽም አይደለም፣ በቃ ብላ ስትላት፣ ነገርኩሽ አታዋጣሽም፣ ደግሞ በቅርቡ እያንዳንድሽን ጉድ ነው የምሰራሽ ብላ ስትላት፣ አይ ትሰምኛለሽ ፍቅር፣ ይልቅስ እኔን እዚህ ከከሌ ጋር ሁኜ ከከሌ ራቂ እያልሽ ከምታስፈራሪ ሂደሽ ሊዲያን ብትፈልጋት ይሻልሻል። እንዴ እኔ ምን አገባሽ ስለ ሊዲያ ማለቴ ታቂያለሽ የሆነ መፍትሄ አታጭም ነበረ። እና እስኪ ቢያንስ አንድ ጊዜ እንደ ሰው ጥሩ ሁኜ እስኪ ጥሩ ሁኜ እና አሳይ ሁሉንም ነገር ብላ ስትላት በጣም ተናዳ ወጣች። ዴቭ ዴቪዬ አደጋ ካላደርኩኝ አለ። እባከዛ ሂደህደር እዚህ ምንም አይመችም የሰራተኛ ክፍል ነው ብላ ብትለውም እንኳ አይ አደይ፣ ምክንያቱም አንቺ ያለሽበት ሁሉ ሰላም አለ እና ደግሞ እህቴን ከማስታውሳት ምስሏ ሁሉ እየመጣብኝ ስለሆነ አንቺ ጋር ልተኛ ብሎ እሷ አጋተኛ ከዛ፣ ባርኮቴ እንዳጋጣሚ መጣ። በጣም ደነገጠ። ምን ላርግ ብለህ ነው? እንቅልፍ እኮ አሎስቴን ሲል፣ እዚህ አዴጋ መጣሁኝ። እረ ችግር የለው። ለማንኛውም ስለ ሁሉም ነገር አመሰግናለሁ ብሎ መለሰለት። ችግር የለውም። አሁን ተረጋጋ። ለማንኛውም ነገ እንፈልጋታለን። ምክንያቱም ፖሊሶቹ እንግዲህ ፖሊሶቹም ሆነ እኔና የላም ሂደን እሷ እንዳልሞተች አረጋግጠናል። ነገር ግን ማን እንደወሰዳት የግድ ማጣራት አለብን። ዳይመንድ እና ኬንጎ ዳይመንድ እና ኬንጎ በጣም ያሳዝናሉ። በጣም ተጸጽተዋል። ሊዲያን አለማዳናቸው እጃቸውን እግራቸውን ሁሉ እየበላው ነው። እኔ የምልህ ፈጣሪ ያዝናችሁ ብሎ ሲለው ለድፍና ለኤላ፣ ቆይ እናንተ ግን እንደሰማችሁ፣ ምን እናድርግ? እታች ሰፈር እኮ ሁሉም ስለዚህ ነው የሚያወራው። አይ በፍጹም ስለዚህማ እንዳወሩ አንፈልግም። ብሎ ኤላም ባርኮቴም ሲሉ፣ አይ እንግዲህ ቀድሞ ቀድሞ ሰምተዋል ሁሉም። ብቻ ግን አብሽሮ አይዞህ እያለ ማጽናናት ጀመረ። ለማንኛውም ግን እሺ፣ ኪንጎ እና ዳይመንድ እንግዲህ ከዚህ ሰፈር መራቅ አለብን። ለምንድን ነው የምንረባው? ምክንያቱም ሰሞኑን ፖሊሶቹ በጣም በስተዋል። ስለዚህ የግድ ከዚህ መጥፋት አለብን። ቅን ግን የሊዲያ ነገርስ ደግሞ እያለ ማሰብ ሲጀምር ቆይ አንተ ሰውዬ ሊዲያ ሊዲያ የምትለው ከሊዲያ ፍቅር ይዞሃል እንዴ ሊዲያ ፍቅር ይዞሃል እንዴ ብሎ ሲለው አረ ስለምን ፍቅር ነው የምታወራው ነገር ግን አለ አይደለ በቃ ታሳዝነኛለች ምን ልጅቷ በጣም ምስኪን ነች ብሎ መለሰለት ይሁን እሺ ቤዛ ቤዛና ፍቅር ተፋጠው ይገኛሉ እስኪ ነገሪኝ ናኦል ነው አይደለም? ሊዲያን ያገታት? እንዴ ምን ማለት ፈልገሽ ነው? ደግሞስ እኔ ምን አውቃለሁ? ማለቴ ናኦልኮ ያንች የአንቺ ጓደኛ ነው እንጂ የእኔ ጓደኛ አይደለም። አይ ቢሆንም አውቅሻለሁ ኮ ቤዛ፣ አንቺና እሱ የሆነ ነገር እንዳላችሁ፣ ሰሞኑን ደግሞ ሁለታችሁን ቁጭ ብላችሁ ተቀራርባችሁ እያወራችሁ መሆኑ፣ ብዙ ነገር እየተጋራችሁ መሆኑ ገብቶኛል ብላ ስትል አይ ትሰምኛለሽ እንግዲህ አንቹ ታመጩው አንቹ ታሮጩ። ምክንያቱም ይሄን ልል እያመጣሽው አንቺ ነሽ እንጂ እኛ አይደለንም። ስለዚህ ልታምኒውም ላታምኒውም የምትችው አንቺ ነሽ ብላ ነሽ ብላ ዛተችባት። ኤለና ሊሊ ኤላና ሊሊ እኔ ምልሽ በባለፈው ይሄን ናኦል የሚባል ልጅ እየረበሸሽ እና ከሱ ጋር ኪስ እንደሆናችሁ ቤዛ ነግራይ ነበር ብላ ስትል ማ? ቤዛ አዎ ብላ ሳቀች። ምን ነው ሳቅሽ? ይኸውልህ እኔ ስጠረጥር ይሄ ናኦል የሚባል ልጅ ጥሩ ልጅ አይመስለኝም ማለት ምክንያቱም ሊዲያንና እንዲሁም አዴን በባለፈው ምርጥ ስራ አለ። አዴይንም ጭምር ለምንድን ነው ሰው ቤት የምትሰሪው ለምንድነው ነው ለውጥ ያለው ስራ አልሰጠሽ ብሎ ሲላት ነበር። ግን ስራው ምንድነው ብላ ስትለው አይ ስራውማ እዛ ኬርም በኋላ ነው ሁሉን ነገር የምነግርሽ ብሎ ሲላት፣ አዴ ግን በፍጹም አልተቀበለችውም። ያኔ ግን ሊዲያ እሺ ምንድን ነው ስራ ብላ ስትለው ነገራት። አይ እንደዛማ ከሆነ እኔ እመጣለሁ ካንተ ጋር ሰራለሁ ብላ ተስማምታ ነበር። እና ወጥመዷ ውስጥ ያስገባት ምናልባት ናኦል ይመስለኛል። ኤላ ብላ ስትል ታውቂያለሽ፣ እኔ እኮ ለዚህ ነገርሽ ነው የማወድሽ፣ ማለት በቃ ለዚህ ጀግንነትሽ፣ ለዚህ ብልሃትሽ ብሎ አሞጎሳት። እነሱም ተቃቀፉ። ለማንኛውም አሁን ሄደን ማጣራት አለብን ሁሉም ቦታ ደግሞ ይሄንን ነገር ለዴቭ መናገር አለብን። ፍቅር እንጀራ ይዛ ወደ ዴቭ ጋር መጣች። እያሻሸችው እሱ ደግሞ አዴ መስለው እጆችሽ በጣም ይለሰልሳሉ። አመሰግናለሁ ናለሁ እያላት ነበር። ከዛ አይ አደ አይደለሁም ፍቅር ነኝ ብላ ስትል በረገገ ትሰምኛለሽ፣ አሁን እዚህ ምን ትሰራለሽ ብሎ ሲላት፣ እንዴ፣ ምን ችግር አለው? ምግብ ነው፣ ምግብ ይዤ ልመጥቼ፣ እርቦኛል፣ በአንድ እንብላ። ትሰሚኛለሽ ፍቅር፣ እኔ አሁን አንቺ ጋር የምከራከርበት የምጨቃጨቅበት ሞራሩ የለኝም ነገር ግን እኔ በቃኝ፣ ሂጂልኝ ብሎ ሲላት፣ ቆይ አንተ ደግሞ እኔ ምልክ ምን ያህል እንደማፈቅረ ምን ያህል እንደምወድህ አታውቅም እንዴ? በቃ አንተ መቼ ነው የምትረዳኝ? አንቺ ሰውን አንቺ ሰውን ልትረጅም ልትወጅም አትችም። እባክሽ ተይኝ፣ አታስመስም ብሎ አስወጣት። ዴቭ እንግዲህ ሂጅ፣ የገላለሁኝ ሊዲያን የገደላትን እያለ ድቡን ንቅ እያለ እንደውም ፍቅር፣ የአንቺ እጅ ካለበት ገደልኩሽ። አረ እኔ በፍጹም የለሁበትም። ዴቭ ምን አስበህ ነው? ትሰሚኛለሽ ይሄን ናኦል የሚባል ልጅ የእውነት አንቺ እናሱ ተባብራችሁ እህቴን አንድ ነገር ካደረጋችኋል ከናን ተራሳ ልወርድ ብሎ ዛተባት። ባርኮቴ እውነት ፍቅርን እውነት አደይን እንዳደረግሻት አደርጋለሁ ብለሽ ከሆነ ፍቅር ከኔ ጋ ነው የምንለያየው፣ ከኔ ጋ እስከ መጨረሻው ድረስ ይበጠሳል ብሎ ሲላት እማየት እኔ በፍጹም ምንም ነገር አላደረግኩም አለች። ናኦል ሄዶ እባካችሁ ርዱኝም ብትል ጭራሽ ቡል የምግብ አንጥቶ ካልበላሽ አላት። እሷም አልበላም ብትለውም እንኳ በግድ እያጎረሳት ዛሬ አረቡ እንደሚመጣና ሽክ ብለሽ እንድትወጭ ብሎ ትእዛዝ ሰጣት። በፍጹምን ያላደርገውም ብትል አይ እንደዛ ከሆነማ በሕይወትሽ ትፈርሚያለሽ። ገንዘብ ካልፈለግሽ እኮ ምንም ችግር የለውም ምክንያቱም ስሪና ገንዘቡን ለእኔ ትከፍሬያለሽ ያለሽ፣ ከዛም በኋላ አፈሽን ዘግተሽ ትኖሪያለሽ ብሎ አስፈራራት። ከዚህ ልውጣ እንጂ እንደምንም ብዬ ለሁሉም ነው የምናገረው ብትል እንኳ አሁን ላይ ሊዲያ ልትጠፋም ሆነ ማምለጫ ቦታ የላትም። እንደውም ናኦል በቀጣይ ምን ያደርጋት ይሆን? የእውነት ከአረቡ ጋር ይደፍራት ይሆን ወይስ ደግሞ ዳይመንድ እና ኪንጎ እየተከታተሉት ስለነበረ ያጋልጡታል? እኔ ግን ቶሎ ቢጋለጥና እንዲሁም ደግሞ ሊዲያ በነፃ ብትወጣ ነው ደስ የሚለኝ። ምክንያቱም ሊዱ ማለት በጣም ምስኪንና የዋህ ነች። ፍቅር ፍቅር ግን መች ነው ልቦና የሚሰጣት? ውድ የቻናሌ ቤተሰቦች የዛሬው ዋዴ ድራማ ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቶ ሀገራችንን ሰላም ያድርግልን።